የኢትዮጵያ መንግስት የፕሪቶሪያን ስምምነት እየጣሰ ነው፣ የትግራይን ህዝብ እየገፋ ነው ስል ህወሃት ከሰሰ። የኢትዮጵያ መንግስት የፕሪቶሪያን ስምምነት እየታሰ ነው የትግራይን ህዝብ እየገፋ ነው ስል ህዝባዊ ወያኔ ሀርነት ትግራይ ህወሃት ለአምስት ቀናት ሲያካሄደው የነበረውን የማዕከላዊ ኮሚቴ ስብሰባ ማጠናቀቁን ተከትሎ ሚያዚያ አራት ቀን ሁለት ሺ አስራ ሰባት ዓ.ም ባወጣው መግለጫ አስታወቀ። ማዕከላዊ ኮሚቴ ይህ አካሄድ መሻሻል አለበት ብሎ ያምናል ያለው መግለጫው፣ የፕሪቶሪያው ስምምነት ተከብሮ ሁለቱ ተፈራሚዎች በፖለቲካዊ ውይይትና መግባባት በጋራ መስራት አለባቸው የሚል እምነት እንዳለውም ገልጿል። ለሁል ጊዜም ዝግጁ መሆነንም ይታወቅልኝ ብሏል። የህወሓት ማዕከላዊ ኮሚቴ በመግለጫው የፌዴራል መንግስት በትግራይ ህዝብ ላይ ተፈጻሚ የሚሆኑ አዋጆች፣ ደንቦችና መመሪያዎች እያወጣ ነው፣ ብቻውን በተናጠል የሚወስንባቸውን ሁኔታዎች በስፋት እየታየነው ስልም ተችቷል። የመረጃ ምንጫችን አዲስ ስታንዳርድ ነው። ክብራትና ክብራን የዩቱብ አድማጮች እስካሁን ድረስ ካሉ እና አጫጭር መረጃዎች ይመስላሉ። ሚኪ ነኝ አብሬያቸው ቆየሁት። ከሚኪ ታቡርንፖ ይህንን ቻናል ሳብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኘው። ሰላም ቆዩልኝ።